ያሻሽል ነገር ዳኒ መታሰር ካለበት ይታሰር ማለት ነው። ለጎር ለሽ ነገር ቢሆን እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ቢሆን የሚቀየር አይደለም። እየሰማሽኝ ነው? ማይክ ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀመከተዋለሁ ያኔ ስለሚኝ። ሰላም፣ እንዴት ናችሁ? ሰላም፣ የጽጌ ሮያል ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሰላም ደህና ነኝ። እንዴት ናችሁ ቤተሰቦች? እኔ ደህና ነኝ፣ በጣም እግዚአብሔር ይመስገን። ዛሬ ጽግሻ ሳቅሳቅ ብሏታል፣ ደስ ይላል። ትንሽ ደባብሯት ነበረ። አንዳንድ ነገሮች መክሪያት አለው እድሉን አላገኘውም። በዛ ሰዓት በጣም ትንሽ ክራውድ ነበረ፣ ግርግር፣ በጣም ግርግር ነበረ ምናምን እና በዛ ሰዓት ማውራት አልቻልኩ። ትንሽ ማሞኝም ስለነበረ የምፈልገውን ነገር አልተናገርኩም፣ ግን በስልክ ደውዬ ብዙ ነገር ብያለሁ። አውርተናል። ልካረለሽ፣ ልክ ነሽ፣ እንደዚህ አይሆንም፣ እንደዚህ ይሆናል የሚለውን አድርገናል። አው በደምብ አውርተናል። ብዙ ነገሮችን ፊክስ ለማድረግ ሞክረናል ምናምን። ስህተቶችን በደምብ እስኪታዩን ድረስ ወይም ደግሞ ወን ያደረኳቸው ነገሮች በደምብ እስኪታዩን ድረስ ታይም ይፈልጋል። ይሄ ነገር ለማሰብ ስሜታዊ ሆኜም ብዙ ነገር አድርጌ ሊሆን ይችላልና፣ ስሜታዊ ሆኜ ከስሜታዊነት ወጥቼ ለማሰብ ሞክራለሁ ነው ፅጌ፣ እኮ ታውቃላችሁ እንደ ይሄ ናት፣ አፏ ነው እንጂ ልቧ ምንም የለም፣ የታወቀ ነው። ዛሬ እንግዲህ ጽግሻ፣ አንዳንድ ነገሮች አሉ። አንድ ጥያቄ ልጠይቅሽ፣ ዳኒን ምን ያህል ነው የምትወጂው?

በሁላችሁ ታውቁታላችሁ። እውነት በጣም በቃ በዚህ ጉዳይ ላይ የለም እግዚአብሔር። ዳኒም አልቀጠርኩትም። ምን ወሬው ነው ማውራሽ? ምን አሁን ላይ ምን አይነት ስሜት አለ? አሁን ላይ ስለማንም እንደዚህ እንደዚህ ነው ብዬ መናገር አልችልም። ሰላም ወሬ እንደምናወራ አምሮ ብቻ በየቀኑ ነው የምታምረው። ቺዝ ሚስጥሩ አይደል? ነገረን የጀመርሽው የሆነ ፕሮዳክት አለ መሰለኝ። ጽግሻ ነው ነገር የለም። እሺ ለምን እንድንፈልግሽ? በዚህ ልክ ለምን ፈለግሽ? ስለ ዳንኤል ነው። እግዚአብሔርን ዳንኤል ጠርቶሽ እኮ ነው የሄዳለሁኝ። ኧረ ማርያምን አልፈልግም። በቃ በቃ ጥሩ ነገር ነበረኝ። አሁን ግን አብረን መሆን አንችልም። አንቺ ልጅ አሁን ሳወራሽ ወደ ኋላ ወደፊት እንዳትወቂ፣ ግን እውነታውን ነገር እንገርሽ። ከመሀላችን ብዙ ነገር የተፈጠረ ነገር አለ። ነገር ወንድም ፈጥሮብና አሁን ደግሞ አለኛ ማለት ምን እኔ ማድረግ የምችለው ነገር ቢሆን በጣም በጣም ደሰኛው ነኝ፣ ያደረገው ነበር በእውነት ማለት፣ የተፈለግሽው አንቺ ነሽ። በሰዓቱ አልገባኝም የዳኒ ክስ ላይ እኔ ምንድነው ማለት ነው። ማለት ባይከሰስ ጥሩ ነው፣ ልጁ እንዳይከሰስ ነው የሚፈልጋለው። ከዛ ውጪ ዳኒ ክስ ጋር እኔ መገናኘኝ ነገር አለ ብያለሁ። እኔ ምን ይምርሽ ነው በእውነት፣ እንዴ ምን አደረኩኝ? አልከሰስኩት፣ ችግር ተፈጥሯል፣ አጥቅሻለሁ እዚህ ያለው እና እኔ እኔ እኔ ማረግ ብችል ወደ አንቺ ባይመጣ እኔን ቢለኝ አም ሀፒ ምንም ነገር ሳረግ በቃ አሁን ነበረ አልገባኝ። ሁሌ ለዳኒ ሳይድ የሚይዝለት ምክንያቶች አሉ። ዳኒ በጣም ነው የሚያሳዝነው በሰት ዳኒ ለቤተሰቦቹ ያስፈልጋል። በጣም ማለት አሁን እንደ ወንድ ልጅ ታስሮ ይውጣ ምናምን ምክለ ቤ እኔ ባይደርስበት ደስ ይለኛል። ላይ ነው ዳኒ የቤተሰብ አስተዳዳሪ ነው። ቤተሰቦች እሱን ካጡ በጣም ከባድ ነገር ውስጥ እንደሚገቡ አውቃለሁ። የማናችንም ቤተሰብ እኔ አሁን ብታሰር እናቴ በጣም ይከብዳታል፣ አባቴ በጣም ይከብደዋል። ማንም አልፈለግ። እኔ እግዚአብሔርን ነው የምልሽ፣ ብችል ዳኒን ነጻ ማውጣት። እኔ ክሱን አልከስም ጭራሽ ዳኒ ኦልሬዲ ከታሰረ ጽግሻ ይቆያል። በጣም የሚያሳዝነው ቤተሰብ አስተዳዳሪ ነው። ፈቅሽ የፈለገ ነገር ቢያደርግ ቤተሰቡን ሳይ አይውልም። ምናምን ብቃማት ቤተሰቡ ያለውን ነገር አውቃለሁ። በጣም እንደዚህ ነው ዳኒ ማለት እና እና አያድርስበት። እኔ ግን አይመለከተኝም ነው የሚልሽ ከሆነ መልካም ኞቴ መግለጽ ይችላለ። የአንቺ እገዛ ያስፈልገኛል። ዳኒ ጉድ ነው የሚሆነው፣ ታስቦ በቃ እኔ አሁን በምን መገዝ እችላለሁመጣሽ ን የምፈልገው መሰለሽ? መምጣት አልፈልግም። እዚህ ጋር ኤፍሱ ነው በራሷ መንገድ ነው የከሰሰችው። ያንን ክስ ደግሞ ከእሷ ጋር በመነጋገር እኔ አሁን በዚህ ሰዓት ላይ ምን አይነት ነገም በማ ልጁ አንቺን ይፈልጋሉ። ማ በቃ ፅጌን ከድሮ ጀምሮ ድሮም ሶሻል ሚዲያ ላሳያት ደስተኛለች። ዳኒን የጠመድኩት በዚህ ነው። በጣም ነው የማፈቅራት፣ በጣም ፍቅር ይዞኛል እንደዚህ እንደሚል ስለማውቅ ነው። እዛው ማ አንቺን ማስፈራሪያ አድርጎ ነው አሁን። እግዚአብሔር ነው። አልቅሽ አልቅሽ ነው ቅድም በጣም ከእኔ ጋር ፍቅሬ የምትቀበል ከሆነ ክሱን አነሳለን። ማለት በማይመጣ ነገር ነው የመጣብሽ። እኔ እቺ ኤፍሱን የሚሏት ልጅ ምናያት ተንከሲስ እንደሆነች እኔ እጅ ትግባ። እግዚአብሔርን ጣሷናት፣ እንዲ የምትጫወትብን በእውነት መበቀል ትችላለች። በኢየሱስ ስም በቃ ማለት እንዲ ነው የምትመጣው። በዙሪያ ማርያም ምን ግራ ገብቶኛል። ቀጥረዋለሁ እሱ

እኮ ጽጉሻ እንሞክር፣ በቃ እንሞክር። ይጨንቃል እኮ ማይ ጨንቅሽም ብዬ ምናምን አይደለም

እንደ አንቺ አምሻል እንደ አፈቅርሻለሁ እኮ ነው ያለው። የምን ሴትነት ነው የምትዩ? ፍቅር እኮ ነው እያወራ ያለው። ፍቅር ይዞኛል ማለት ዛሬ ምን አደርጋለሁ ማለት ነው። እኛ እንደዛ እንድታረጊ አንፈልግም፣ ሲጀመርም አይታሰብም። እኔ ጀስት እንደ ሴት ሆነሽ ፍቅርህን መቀበል አልችልም፣ እችላለሁ፣ ምናምን አይደለም። አንቺ ማውራት ያለብሽን ነገር አውርተሽ ይሄ ልጅ አትርፊ ነው ሱን ብታረጊ ነው የምፈልገው። በጣም ነው እኔ ግራ አይገባኝ። በጣም በጣም ማለት ነው። እግዚአብሔር እንደ ሜዲ ይመጣል። አዎ ምን አይ ተረጋጊ። ሜሪ እኔ አሁን አስፈላጊ ነው። አሁን አብረው ይመጣሉ። ምን አሁን እኔ እኔ የጠራሁት እሱ ምንድን ነው የምትመጣው? ምን አይነት እንደገባው አላውቅም በቃ

እንዴት ነው? ሰላም ማርላ እንዴት ነው? በምን አይነት መንገድ አሁን አንተ ያልከው ነገር በጣም ከባድ ነው ለማለት ለሷ ነው። በዚህ በኩል ነው። አሁን ችግር የለው ባረሱ

ዛሬ አይደለም በነገር ሽታ እንችል ማቅሽ እንደው በዚህ ከይስ ልጅ ምክንያት መሆን አጋጣሚ ውስጥ ተገናኘን እንጂ በዚህ መንገድ አልነበረም። ከአንቺ ጋር እንግባባለን፣ እንትዋወቃለን ብዬ አሰብኩት እውነቱን ስነግርሽ ማለት ነው። ዛሬ አይደለም ማቅሽ አንቺን ምናልባት ጓደኛሽ አንዳንድ ነገሮች ነግራሻለች ብዬ ተስፋ አደረጋለሁ እኮ መልካም እንደምታስብ ምናምን ነግረታለሁ። እኔ ምን መሰለሽ ብዙ ኮንፊውዝ ዳትኝ ሽም ዛሬ አይደለም አንቺንም፣ አቅሽ ፅጌ የምር ማለት በሌላ አይነት ነገር ምናምን እንድታስቢ ምናምን ሳይሆን በቃ በዛ አጋጣሚ ባንገናኝ ደስ ይለኝ ነበረ የምር እና ይሄ ላይክ ያ ሌላ አይነት ነገር እንድታስቢ አልፈልግም። ብቻ ለአንቺ ፊሊንግ እንዳለኝ ብቻ እንድታቂ ነው የምፈልገው፣ ከልቤ ነው። አይ ነው ላንቺ፣ ይሄ ነገር አዲስ ነው እንደሚያስደነግጥሽም አውቃለሁኝ። ምክንያቱም ከኛ ጋር በጣም ብዙ ሰጣ ገባ ውስጥ ገብተሻል። ፈልጊው አይደለም በዛ ልጅ ምክንያት እንደዚህ አይነት ነገር ውስጥም እንድንነጋገር የተደራረስንበት መንገድ ብቻ ለአንቺ ያለኝን ፊሊንግ እንድታቂ እፈልጋለሁኝ እና የዚህ ልጅ ክስም እንዲነሳ የምትፈልጉ ከሆነ አኮስ ካንቺ ጋር ያለኝም ግንኙነት ሰላማዊ በሆነ መንገድ

ፍቅረህን በኖርማል እንደዚህ መግለጽ ትችላለህ። ኢትስ ኦኬ። አሁን የስሜት ጉዳይ ነው ምንም እንት ግን ግን አሁን ምን ነው መሰለክ እሱን ለማስወጣት ብለህ እኔን መጠቀሚያ ማድረግ አይደለም አለበት። ዛሬ ዛሬ ዛሬ በነገርሽ ላይ እኔ ነው የመንገድ ካንቺ ጋር ለማውራት አንቺ ወንድም መነጋገርም ሆነ መታየት በጣም እሱ ሲጀመር እንኳን መታሰር አለም፣ ከዚህም በላይ የሚገባው ሰው ነው። አሁንም ይኸውልሽ፣ አሁን ምን አደረገ? አይደለም ፅጌ፣ አሁን ያለኝ ነገር ጥሩ ነገር አስባለሁ። በቃ ሰላማዊ መንገድ የሱን ክስ የምናቆምበት መንገድ እኮ የኛን ግንኙነት ያጠናክረዋል ብዬ ስላሰብኩኝ ነው ምክንያቱም ነው ማለት እያስገደልኩሽ እሱ እንዲለቀቅ ከፈለግሽ አንቺ አንቺ ከኔ ጋር ሆኚ። ኖ ኖ ካንቺ ጋር በእንደዚህ አጋጣሚ መገናኘትም ማውራትም አላስበውም። ግን በማትመጣ በእህቴ ስለመጣ ብኝ ነው ይሄ ሁሉ ክስ ደረጃ ሁሉ ነገር ውስጥ ከዚህ በኋላ ከዚህ ልጅ ጋር መገናኘትም ማውራትም መተያየትም አልፈልግም። ያለውን ነገር እዚህ ጋር በነዚህ ዓይነት መንገድ መጠየቅ አልነበረብኝም ነው። አልጋ አልነበረብህም። አዎ ፅጌ አልነበረበትም። አሁን በነዚህ ዓይነት መንገድ መጠየቂ ምናልባት አግባብ ላይሆን ይችላል እንድታስቢ የምፈልገው ነገር፣ ግን አትሊስት በቃ ያንን ፊሊ ፊሊንጌ እንድትረጅኝ ነው የምፈልገው ወንድሜ ነው በገብሬ አማርኛ ትክክለኛ ነው። እየለመንኩሽ አይደለም ያለኝን ስሜት እየነገርኩሽ ነው አይደል? መቅረትም ካለበት የሚቀር ነገር ነው። በዚህ አጋጣሚ ስለተገናኘን አራራራ ነው እኔ ከዚህ ልጅ ጋር ሲጀመር ከዚህ በኋላ ምንም አይነት ነገር ውስጥ መግባት አልፈልግም እና ማየትም አልፈልግም። በዚህ አጋጣሚ እኔ እና አንቺ መገናኘታችን ቢያስደብረኝም ላንቺ ያለኝ ፊሊንግ ግን እንድታቂ እፈልጋለሁኝ። እኔ መረዳት መሞከር የሚባለውን ነገር አታቂውም ነው፣ እያስገደድኩሽ አይደለም፣ ያለኝን ስሜት እየነገርኩሽ ነው።

ምን ያለው ንትርኩ ምናምን ይሄ ያለው ቫይብ ምናምን በጣም ያስጠለኝ የምሬ ነው። በቀደም ሱቄ ድረስ

ለምንድን ነው አንተ የምታደርገኝ? እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስንሄድ ለነቀም ቢሆን የሚቀየር አይደለም። እየሰማሽኝ ነው? የኔ ኬዝ አይደለም፣ የዛ ልጅ ኬዝ፣ የኔ ኬዝ አይደለም። ዳኒ ይባላል ከአንቺ ጋር የሚያገናኘው ነገር የለም። እንዴ እንደዚህ ማ ዲስሪስፔክት አታርገው። ለምን እንደሆነ እንደዚህ ማለት ነው። አንቺ ምንድነው ዳኒ እንዳይታሰር ብለሽ የማይሆን ነገር ውስጥ የከተችሽ ነው። እኔ እኮ ሰላም እንፍጠር ነው ያልኩት፣ አይደል በቃ። የዚህ ልጅ ክስ ችግሬ ለምን ያነሳለታለሁኝ? በቃ ጽጌ አንቺ ጋር ያለኝ ነገር ጥሩ ማረግ እፈልጋለሁኝ። በቃ ጥሩ ለአንቺ ያለኝን ስሜት ተረድተሽ ከኔ ጋር እንድትሆኚ እፈልጋለሁኝ። ሌላ ነገር እኮ አይደለም

የምሬን ነው። አንቺ ዝም ብዬሽ ዛሬ ብቻ አይደለም። እኔ ለአንቺ ስሜት ያለኝ፣ አትፍሪኝ። ለምንድን ነው የምትፈሪኝ? እንኳን ተንካታ አላንካት እንኳን አትንካት፣ ዝም ብላ አውራት። አሁንማ ነክተህ አይደለም። ስለኔ ምን እንደተነገረሽ ወይ ምን እንደተባልሽ አላውቅም፣ ብቻ ላንቺ አለኝ ስሜት። ዛሬ መጣ ነገር አይደለም። ፕሊስ፣ ከቻልሽ አንድ ድል አንድ ድልስ ጭኝና ከኔ ጋር ጥሩ ነገር ይኖርሽ ማለት አንተ ዳኒን፣ ቆይ ቆይ፣ አንተ ዳኒን

መነካካት የበራሱ ያናደኛል። በቃ ልጁም ፍታውና፣ በቃ አስፈታው። ምንም ማድረግ አለው፣ ለሷ ምንም ማድረግ አለው። ልጁን ማስፈታት አለ፣ ምንም ማድረግ አለው እያልኩሽ ነው። በዳኒ አታስፈራራት፣ በቃ አታስፈራራት። በዳኒ የኔ ጉዳይ ነው አለ ስለማቆም ታያቸው። በቃ አንቺ እኔ ዝም በይ። ዳኒ አይደርስ አይፈልግሽ እዚህ በላይ የማይሆን ነገር ውስጥ እንዳንገባ እግዚአብሔር፣ በእግዚአብሔር በቃ ስነ ስርዓት ውስጥ ላለመግባት ነው፣ አለ እንደዚህ። እኔ ከጽጌ ጋር ነው ማውራት የምፈልገው ከእሷ ጋር ነው

ሲጀምር ደግሞ እኔም ወንድም አለኝ። እሺ ወንድም እንደሌለኝ እንደዚህ ልታርገኝ አትችልም። ሰው እንደሌለን አታረገንም። ምን አረኩኝ ነው? አዳአ አዳምጭኝ እኔ ክሱን አላነሳም አላልኩኝም እኮ አንቺ ይኸውልሽ እንድታስቢ እንፈልገው ጭንቅላትሽ ላይ እንዲመጣና እንድታስቢ እንፈልገው ነገር እኔ በዛ ልጅ ጉዳይ አይደለም አንችን ማሰብ የጀመርኩትኝ ይህ ጥያቄ ሳመጣብሽ አይነው በቃ ላንች እንደሚያስደነግጥሽ እኮ አውቃለሁ በዚህ አጋጣሚ ባይሆን ደስ ይለኛል

ጌቱ፣ ማን ምን አገባሽ? እርግጠኛ ነሽ? ቆይ አይደለም እንደሱ ፅጌ፣ እኔ እኔ እኮ እያስፈራራኸኝ እኮ ነው። አይደለም እያስፈራራሁሽ፣ አይደለም ማለት ይኸውልሽ የተገናኘንበትን አጋጣሚ አልወደድኩትም እኮ። አሁንም ቢሆን ይሄ ልጅ አሁንም ቢሆን ክሱን አነሳለታለሁ ጀመር ይሄ ልጅ ከዚህ በኋላ ከኔ ጋር ከቆየ ጦስ ነው የሚሆንብኝ። አልፈልግም እኔ ጋር ክሱን ጋር አነሳለሁ አለ በቃ ክሱን አነሳለው እኮ ክሱን ካነሳ እኮ ምን ጽጌ ክሱን አነሳለው። እሺ አንቺ ይኸውልሽ ለኔ ያለሽን ማንነት ማለት በቃ አላ በቃ እኔ ላይክ ምናልባት አላቅም። እኮ ጓደኞች እኮ አይደለም በሌላ መንገድ አይደለም። ማክ ፕሮሚስ ያስገብታት የምትሄደው። ይኸውልሽ ጽጌ እኔ ይኸውልሽ ክሱን አነሳለታለሁ። ካንቺ ደግሞ እንድታውቂ የምፈልገው ነገር እኔ ካንቺ ይሄና አጋጣሚውን ተጠቅሞ አወራው እንጂ አንቺን የሚያቀሽ ድሮ ነው፣ በዚህ መንገድ አልነበረም ነገር ነው ቦይፍሬንድ አላት። በቃ ይኸውልሽ እኔ እንደዚህ አይነት ነገር ውስጥ ከዚህ ልጅ ጋር ከተገባባው በኋላ ነው እንዲህ ዳኒ ቦይፍሬንዷ። እሺ እሱ ሊሆን አይችልም፣ እንደዚህ አይነት ሰው ለዚህ ልጅ የሚመጣ አይነት ሰው አይደለም። እሺ የሰማሽኝ ነው እንደዚህ አይነት ወመኔ ዱርዬ የሆነ ልጅ። አረ አትስደበው፣ ይቅርታ በማርያም ለነገሩ። ምን ሆነ ሰድበዋለሁ? እኔ አሁን እኔ አሁን ይኸውልሽ በጣም ማለት በጣም አውሮሽ ላይክ ማለት፣ በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀመቅ ከተዋለሁ። እንዴ፣ እኔ እኔ አሁን እኔ እንዴት ነው የሚሆነው? እኔ አሁን ግዴታዬ ነው ሜሪ? እንዴ፣ እሱ እንዲፈታ ብዬ እኔ ህይወቴ ማበላሽት አለብኝ? እንዴ እሺ፣ ፅጌ ሂጂ፣ በቃ ፅጌ ሂጂ፣ ፅጌ ሂጂ። እሄ ቃል ነው አይደለም፣ ነው ነው። ዳኒ መጥራት አለብኝ፣ ዳኒ መጥራት አለብኝ። እንዴ፣ ነገር ፌራ አይደለም። እንዴ፣ ነገር ፌራ አይደለም። በቃ በእናታ አውርደው።